ይህ ቤት በመጅሊስ አረቢያ ሲዋብ ምን ይመስላል? ቪዲዮውን እስከ መጨረሻ ድረስ በማየት ይህ ቤት ወዴት ተቀየረ፣ እንዴት ሆነ፣ ወደዚህ ተቀይሯል። ስለዚህ ይህንንና የተለያዩ የሰይድ አረቢያ መጅሊስ የእንጨት ስራዎችና መጅሊስ አረቢያዎችን ዛሬ ወደ ቤታቸው ይዘን ገብተናል። እንደዚሁ የተለያዩ የመሬት ምንጣፎች በጣም በሚያማምሩና ውብ የሆኑ ከለሮች ሰይድ አረቢያ መጅሊስ ጋር ታገኛላችሁ። ምን ምንጣፍ ብቻ መስገጃዎች፣ መጋረጃዎች፣ ኮንፈርቶች፣ አልጋ ልብሶች በጣም ብዙ ነገሮች አሉ። መጪውን የአረፋን በዓል ምክንያት በማድረግ ሰይድ አረቢያ መጅሊስ በጣም የሚያምር መጅሊስ እየሰራ እንገኛለን። በትናንትናው እለት በጣም የሚያምር አስር ካሬ መጅሊስ በ25 ቴክኒስ በጣም በሚያምር ሁኔታ እንደዚህ ወደ ወንድማችን ቤት አስገብተን ፏ አድርገንላቸው ወደ ቤታቸው አስገብተንላቸዋል። ስለዚህ ዛሬም ሰይድ አረቢያ መጅሊስ በጣም የሚያምር ውብ ማራኪ የሆነ ስራዎችን ወደ ቤታቸው ይዘንላቸው ገብተናል ለዚህ ነው ሁሌም ሰይድ አረቢያ መጅሊስን ምርጫችሁ ካደረጋችሁ እኛ ደግሞ ከምትፈልጉት በላይ ውብ ማራኪ ስራዎችን ወደ ቤታችሁ እናስገባለን ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የሰይድ አረቢያ መጅሊስ ዩቱብ ቻናል ተከታታዮች፣ በመላው ዓለም ሆናችሁ ዩቱባችንን፣ ሚዲያዎቻችን ተከታታይ ሆናችሁት ወንድሞቼ እንግዲህ ይህ የምትመለከቱት መጅሊስ ሰባት ካሬ ነው። በጣም ነው የሚያምረው። በኤል የተሰራ ነው። ይሄ እንግዲህ ስራ ቦታችን ላይ ተፈርሾ የሚታይ ነው። ነገር ግን ዛሬ ወደ ቤታቸው ይዘንላቸው ገብተን ቤታችን ፏ አድርገናል። እንግዲህ እህታችንም እንግዲህ ወደ ኢትዮጵያ መታለች። እንግዲህ እኛ ለባለቤቷ አስረክበናል። ማሻአላህ። ስለዚህ ሰይድ አረቢያ መጅሊስ እንግዲህ በጣም በሚያማምሩ ከመጅሊሶቻችሁ ጋር ማች የሚያደርጉ ምንጣፎችን መጋረጃዎችን፣ ኮንፈርትና አልጋ ልብሶችን በጣም በሚያማምሩ ሁኔታ አቅርበናል። ስለዚህ ሰይድ አረቢያ መጅሊስን ጎራ እያላችሁ በተለይ በአገራችን ደራ አደሬ ከተማና አካባቢ ያላችሁ ማህበረሰቦች፣ ህብረተሰቦች እየመጣችሁ ጎብኙን ማለታችን ነው። እንግዲህ ሰይድ አረቢያ መጅሊስ መጪውን ያረፋ በዓል እንግዲህ ስጦታ ለእህት ለወንድም ለባሪንጀራ ለዘመድ መስጠት ከፈለጋችሁ የተለያዩ ምንጣፍና ኮንፈርቶች አሉንና ስለዚህ በተመጣጣኝ ዋጋ አቅርበናል። ስለዚህ ሰይድ አረቢያ መጅሊስ ጋር ሁሉም አማራጮች ስላሉ ኑና ጎብኙን። እኛም ደግሞ በስነ ስርዓት እናስተናግዳቸዋለን ማለት ነው። ጅባዎች፣ ምንጣፎች፣ ወለሎች ምን ይሄ ብቻ በጣም የተለያዩ የሚያማምሩ የአልጋ ልብሶች ከነ ትራስ ልብሳቸው በጣም ማራኪ ውብ የሆኑ በጣም በተለያየ ከለሮች ዋው፣ ማሻአላህ በጣም የሚያመምሩት። ስለዚህ እነዚህን ሁሉ ከሰይድ አረቢያ መጅሊስ ጋር ታገኛላችሁ። የበር መርገጫ እንደዚሁም የአልጋ ልብሶች እንግዲህ እንደምትመለከቱት ይሄ በትናንትና ዕለት ይህ የምትመለከቱት አልጋ እንግዲህ ከቦንድድ ፍራሿ ጋር ወደ ቤቷ ለእህታችን እያስገባ ነው ነው ስለዚህ ይሄ በጣም ነው የሚያምረው። በሜትር ከሃምሳ የተሰራ አልጋ ነው። በወንድ ፍራሿም እንደዛው ነው። እንግዲህ ለእነዚህ አልጋዎች የሚሆኑ የአልጋ ስራ ቦታዎቻችንን መጎብኘት ትችላላችሁ። በውጭ ሀገር እና በሌላ ሀገር ላይ ያላችሁ ደግሞ ስክሪኑ ላይ በምትመለከቱት ስልክ የደወላችሁ ሀሳብ አስተያየት መጠየቅ ትችላላችሁ፣ መስጠትም ትችላላችሁ፣ ማዘዝ ትችላላችሁ ማለት ነው። እኛ መነሻችን ሰሜን ሸዋ ደራ አደሬ ከተማ ቢሆንም መላው ኦሮሚያ ላይ በተለይ በአካባቢያችን ባሉ በወሎ እና ከሚሴ እስከ ሐረር፣ አሰላ እስከ አዳማ በአዲስ አበባ ዙሪያና ሱሉልታ፣ ቡራዩ፣ ዱከም፣ ብሾፍቱ ላይ እንግዲህ በጣም በሚያማምሩ ሁኔታ እያደረስንና እየተገኘን እንገኛለን ማለት ነው። ስለዚህ ነው ሁሌም ምርጫቸውን ሰይድ አረቢያ መጅሊስ አድርጉ የምንለው። እንግዲህ እንደምትመለከቱት ዛሬ በጣም የሚያምር መጅሊስ በኤሌሽ የተሰራ ሰባት ካሬ በሀያ ቴክኒስ የተሰራ እንግዲህ ወደ ቤቷቸው አስገብተናል ይህ መጅሊስ ማለት ነው። በጣም ነው የሚያምረው። ሲፈረሽ እንግዲህ በከፋ የተሰራ በጣም ጠንካራ በሆነ ከፋ የተሰራ በጣም በሚያምር ዲዛይን ማለት ነው። ስለዚህ እንግዲህ በወቅቱ ነው እንግዲህ መጓዝ ያለብን። እነዚህ በአሁኑ ሰዓት ላይ ወቅታዊ ልብሶች ሆነዋል። ወቅታዊ አሰራርም ዲዛይኖቻቸውን እንደዚህ በሚያማምሩ ወቅታዊ አሰራርና ልብሶች ሆነዋል ማለት ነው። ለዚህ ነው ሰይድ አረቢያ መጅሊስን እና በተለያዩ ሶሻል ሚዲያዎች መከታተልም ትችላላችሁ። የምንከተላቸው ሶሻል ሚዲያዎች ቴሌግራም፣ ዋትሳፕ። በዋትሳፕ ላይ ጉሩፕ አለን፣ ሰይድ አረቢያ መጅሊስ የሚል የጉሩፕ አለን። በጣም ብዙ ሰዎች የሚከተሉት በተለይ የደራ ልጆች በጣም ብዙ ሰዎች እየተከተሉት የሚገኙ ሁለት ሶስት ግሩቦች አሉኝ። በአማርኛም በኦሮመኛም በዛ መከታተል ትችላላችሁ በየቀኑ የምንሰራቸውን ውሏችንን ሪፖርት ስለምናደርግ በዛ ማግኘት ትችላላችሁ ማዘዝም ትችላላችሁ ማለት ነው። እንግዲህ ዛሬ በጣም የሚያምረውን ይሄን መጅሊስ እንግዲህ ወደ ቤታቸው ይዘን ሄደን እንግዲህ ፏህ አደራርገን ከነ ትራሶቹ፣ ትራሶቹም የተለያዩ ለምን የሰው ልጅ የግድ መጅሊስ ብቻ ሳይሆን ትራሶቹን ለሴቶች ቤት ትራሶቹን አዞን ነበር። ይኸው ትራሶቹንም አብረን ጭነንለታል። ብድ ልብስም አዞን ነበረ፣ ከነምንጣፉ እሱንም ይዘንለት እንግዲህ ወደ ቤቱ ይዘን እየሄድ እንገኛለን። ይህ ቤት ይሄን ይመስል ነበር መጀመሪያ። ገና አዲስ ነው አልገቡበትም። ወለል ገና ራሳችን አንጥፈነት ነው እየፈራረሽንለት ያለ ነው ማለት ነው። ስለዚህ ማሻ አላህ በጣም ነው የሚያምረው። የወጣት ቤት ነው እንግዲህ አላህ ረጅም ምሬ ረጅሙን እርሜ በደስታ በአፍያ አብራው አላህ ከ መላው ቤተሰቡ ጋር አብሮ የሚዘልቁ አላህ አድርጋቸው አድርጉላቸው ላችኋለሁ። እህታችንም እንግዲህ ወደ ኢትዮጵያ እየመጣች ትገኛለች። ስለዚህ በሰላም በደስታ ከባለቤቷ ጋር አላህ ያገናኛቸው እያል ነው ከቤተሰቦቿ ጋርም እንግዲህ በሰላም በደስታ መገናኘት በአሁኑ ሰዓት ላይ ትልቅ ነገር ነው እና አላህ ያገናኛቸው እያል ነው። እንግዲህ ይሄ ቤት በሰባት ካሬ ነው በኤል የተሰራ በጣም በሚያምር ሁኔታ በኤል ተሰርተው ውብ ሆኗል። ማሻላ እንግዲህ አዲስ ቤት ተሰርቶ እንግዲህ ለቤት የማስዋቢያ ምንሽ ምን ያሸኛ ምን ላድርግ ማለት ቀርቷል። በአሁኑ ላይ ደራ ላይ ማለት ነው። በተለይ ምክንያቱም በጣም ማራኪና ውብ የሆኑ ባለሙያዎችን በስራችን አቅፈን እንግዲህ እህት ወንድሞቻችንን በሌላ አገር ላይ የምታዩትን ይሄም ባደርግ ኖሮ ይሄ በሀገራችን ቢኖር ኖሮ በማለት የምትቆጩትን እንግዲህ ሰይድ አረቢያ መጅሊስ ትልቅ መፍትሄ ይዞላችሁ መጥቷል ማለት ነው። እንደምትመለከቱት እንግዲህ በጣም በሚያምር ሁኔታ ፏ አደራርገን ፈራርሸንለት እንግዲህ ቤቱን አሳምረንለታል። ለዚህ ነው ሁሌም ሰይድ አረቢያ መጅሊስን ከማዘዛችሁ በፊት ጎብኝታችሁ ቤታችሁንም እንደገና አስጎብኝታችሁ በቤታችሁ ልክ ማሰራት እንደምችሉ ሁሌም እየነገርናቸው እንገኛለን። ላይክ ሼር፣ ሰብስክራይብ አድርጉ ለመላው ዓለም እንዲደርስ ማለት ነው ይሄ ቪዲዮ። ምናልባት መጅሊስ አስቦ ሶፋና ፈርኒቸሮች፣ አልጋ፣ ብፌ፣ የተለያዩ የቤት ማስዋቢያና የቤት እቃዎችን ፈልጎ ከሩቅ የሚያስብ እህት ወንድሞች ብዙ አሉና ለእነሱም መፍትሄ ይሆናልና እናንተም ሼር፣ ላይክ ስታደረጉ ለመላው ሀገር እንዲዳረስ ይሆናል ማለት ነው። በዚሁም ደግሞ ሀገራችን ደራን ማስተዋወቅ ይሆናልና ማለት ነው። እንግዲህ እነዚህ አይነት ጠረጴዛዎች ደግሞ በአሁኑ ሰዓት ላይ በጣም እየተወደዱ ስለሆነ ከሌላዎችን ቀየር አድርገናቸዋል ከቤቢት ራሶች ጋር። ሄ ቤቢት ራስ እያያችሁ ነው። በጣም ነው የሚያምረው። ዲዛይኖች እንዲህ የሚያማምሩ ዲዛይኖችን እንግዲህ በጣም በሚያማምር ሁኔታ ሰርተን እንግዲህ ለወንድማችን ቤቱን ፏ አድርገንለታል በዛሬው ዕለት። ማሻአላህ እሱም በጣም ደስ ብሎታል። ስለዚህ ይሄ ትልቅ ነገር ነው። እንግዲህ ሰው በለፋው ቤቱን ደግሞ የአይን ማረፊያውን እንግዲህ እንደዚህ ሲያሳምር፣ ይሄ ራሱ አንድ ኒዕማ ነው። ላላስገባችሁ ይሄ ትልቅ መልክት ነው ለእናንተ ማለት ነው። አስገብታችሁ ደግሞ በውጭ ሀገር ያላቸው ወንድሞቼ በሰላም በአፍያ መታችሁ የምታርፉበት የምትደሰቱበት ጊዜ ቅርብ ጊዜ አላ ያደርግላችሁ እያል ነው እንግዲህ መጪው የአረፋ በዓል እንግዲህ በጣም በሚያምር ሁኔታ እንደዚህ አይነት ምንጣፎች ከመጅሊስ ጋር እንግዲህ ማች የሚሆኑ እኛ ጋር እንግዲህ ሁሉም ተዘጋጅተዋልና እንዲያሳምረንለታል። አረፋን እንግዲህ በሰይድ አረቢያ መጅሊስ ምርቶች እንግዲህ ቤታቸውን አስቡ እያለ ነው የምንገኘው። እንግዲህ በተለይ በጣም የሚያማምሩ እንግዲህ እንደዚህ የምትመለከቷቸው ምንጣፎች በጣም በሁለት በሶስት ሶስት በአራት ሜትር ከአምሳ በሁለት ሜትር የሚባሉ እንደ አቅም የተለያዩ ከለሮችን ይዘው እንግዲህ ሰይድ አረቢያ መጅሊስ በጣም ማራኪ ማራኪ የሆኑ እቃዎችን እንግዲህ በአሁኑ ሰ ላይ አስገብተናል። ከእንግዲህ መነሻውን ከጅቡቲ አድርጎ እስከ ደራ አደሬ ከተማ ላይ እንግዲህ በጣም ማራኪ ማራኪ የሆኑ የሳዑዲ ምንጣፎችንና የቱርክ ምንጣፎችን አስገብተናል። እንደምትመለከቱት በጣም የተለያዩ ከለር ናቸው። በጣም ነው የሚያማምሩት። ስለዚህ በእነዚህ ምንጣፎች ቤታችሁን አስቡ እንላለን። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልን። ማዘዝ ከፈለጋችሁ እስክሪኑ ላይ ባለው ስልክ ደውልልን። ሰይድ አረቢያ መጅሊስ ሁሌ ምርጫችሁ እንዲሆን ምኞታችን ነው። ውሎ አዳራችሁን አላህ ይባርክላችሁ። አሰላሙ አሌይኩም ወረህመቱላሂ በረካቱ። ሌላ ቪዲዮ በቀጣይ፣ እስኪ ምን ምን አቅርባችኋል ሌላ ስለ በዓሉ ምንድን ነው ያላችሁትም ደግሞ ይዘን ቀርባለን። እስከዛው ድረስ ሰላማችሁን ብዙ ተላ አድርግላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ